ሄሎ ወንድሜ፣ ዛሬ እኮ ሳሮንን ፖሊሶች ለጥያቄ እንፈልግሻለን ብለው መጥተው ወሰዷት። አሁንማ እሷም ሄደሽ ተገላገልናት። ሂዊን በስተመጨረሻ ልጇን ታገኛለች። በስተመጨረሻ ሁሉም ነገር ሰላም ሊሆን ነው። ደስ ይላል። ቆይ አንዴ ወንድሜ ይደውልልሃለሁ። እንዴት መጣሽ? ማለቴ ለምን መጣሽ ቆይ ምን አሉሽ አረ ተረጋጊ ከቤት ወጥቼ እንድቀር ነበር እንዴ ፍላጎት አይ ሳይሆን በአንዴ ስትመለሽ እኮ ገርሞኝ ነው ቆይ ምርመራ ምና የሚባል ነገር የለም እንዴ አረ ከበሩ በእናትሽ ወደ ዘወር በይ እንዴ እንደ ነገረኛ ሴት በር ላይ ቆማ ነው እንዴ የምጠብቀን አረ ግቡ ግን እንዴት እንደነበር ለማወቅ ጓጉ ግን ከወሬው ይልቅ እንኳን ደህና መጣሽ ማለቱ አይቀርም ነበር እሱም አለ ለካ የሄድሽው ፖሊስ ጣቢያ ነው ቆይ አንድ ቀን እንኳን ሳያሳድሩሽ እንደዚህ ቀላል ነው እንዴ? ወንጀል ላልሰራ ሰው። አዎ፣ ግን ለወንጀለኛ እዛ ገብቶ በቀላል መውጣት ከባድ ነው። እና ምንም አላደረግሽም፣ ነፃ ሰው ነሽ አሉሽ? እነሱ ስላሉ ሳይሆን እኔ ነፃ ሰው ስለሆንኩ ነው። ረ እንደዚህ በቀላሉ። ቆይ አንቺ ምን አናደደሽ? እንደም እኮ ደስ ይልሽ ነበር የሚገባው፣ ነው ወይስ እሷ እንድትታሰር ፈልገሽ ነው? እስቲ አንተ ደግሞ ያልተጻፈ አታንብብ። ረ ያልተጻፈ ነው እንደው ይመስልሽ? እንደም በግንባረሽ ላይ በትልቁ እኮ ነው የተጻፈው። እንደም አንቺ ፕሪንት አድርገሽዋል ወይ ፖሊስ ጣቢያ? ቆይ እንደዚህ በአንዴ ሰው ይለቃሉ ይህች ልጅ ምን እየሆነች ነው? ሩት በግልጽ ለእኔ ያለሽን ጥላቻ እያሳየሽኝ ነው እኮ። እኔ እኮ አይደለሁም ሆዴ ላይ ያለው ጠባሳ ነው እንደዚህ እንዳወራ የሚያደርገኝ። እንዴ አንቺ ብቻ ልጅ! እንዴ ተወጋሹ በቢላዋ ደግሞ ጠባሳ አይወራም፣ ከተወራም አንዴ ነው። ምንድን ነው አስር የመደጋገም አቁሙ። በቃ እያመመኝ ነው፣ ወደ ክፍሌ መግባት እፈልጋለሁ። አየሻ፣ መጨረሻው አሳመምሻት። እንኳን ደስ አለሽ፣ አስታማታ። ምን ሰርተልበላ? አንቺ ስነ ስርዓት፣ ምንም ቢሆን እኮ ታላቅሽ ነው። አየሽልኛ በሷ ቤት እኮ እሷ ቅኔ መናገሯ እኮ ነው። ሳሚ እኮ ቶሎ ስለሚከፋው ነው እንጂ ሳላ ከብረው ቀርቼ አይደለም። ይህኔ ሆደ ቡቡ በሌላ አማርኛ እኮ ስራ ፍትነ ያለችኝ ነው። ነብይ በአገሩ አይከበርም አሉ። ሩት፣ እዚህ ቤት እስካለሽ ድረስ ታላላቆችሽን ማክበር አለብሽ። ዝም ብለሽ አትሽ እንደመጣልሽ መናገር አትሽ። ደግነቱ እሱ እንደ ሌሎች ሰዎች ልቡን የማይገኝ መርዝ አይደለም። እሱ ጥላቻውንም መውደዱንም ፊት ለፊት ነው። ውይ ግልጽነት ማንንም አልጠቀምም ብለሽ ነው። ለሱም ቢሆን መታደል ያስፈልገዋል። ደግሞ ማውራት እና መሆን በጣም ይለያያል። በትክክል ማንን ለመናገር እንደፈለግሽ ለምን በግልጽ አትናገሪም? እሱ የሆኑ ሰዎች ይገባቸዋል። አንቺ ግቢ ልጅ። እቺ ምላሷን የምዘረጋ ከሆነ ማንም አይመልሳትም። አሁን ዞር በይ። ሲያናድድ ሄሎም፣ መረጃዎቹን በሙሉ አጥፉ። አዎ፣ ፖሊሶች እየተከታተሉ ነው። አይ፣ አሁንም አለቀውኛል፣ ግን በዚህ ፍጥነት ከተራመዱ ያሰጋኛል። በጣም ጥሩ። በቃ አሳውቀኝ። እ ግቡ እሺ እንደነሽ እኮ እንደተኛሽ ነበር የነገረች። አዎ ተኝቼ ነበር። አሁን ደህና ነሽ አይደለ? ማለት የህመም ስሜት እየተሰማሽ ነው? ትንሽ ግን ምንም አይነት ጭቅጭቅ አልፈልግም። ልዳና ጠይቁኝ አላችሁ? እህቴ፣ እኔ ላስጨንቅሽ ምናምን ነገር አልፈልግም። ግን መቼም ፖሊስ መቶ ከቤት ሲወስድሽ ያው ከመሬት ተነስቶ አለም አለ የሆነ ጥርጣሬ አለ ማለት ነው። ቆይ ግን ምንድን ነው ለምንድን ነው የፈለጉሽ? ዊ ዳዊት አሁን እንዳዲስ ልጠይቀኝ ነው ቦታው ላይ ነበርክ እኮ በቃ፣ የስም ማጥፋት ነው። እርግጠኛ ነሽ ግን ምንም የምትነግሪ ነገር የለም? ቆይ በግድ ወንጀለኛ ነኝ ልበል እናንተ ደስ እንዲላችሁ ብዬ? እኛ ለምን ደስ ይለናል? እን አንቺ እኮ እህታችን ነሽ። የአንቺን ክፉ ደግሞ፣ አንቺ ክፉ ነገር ውስጥ ገብተሽ ማየት እኮ ደስ አይለን አይመስለኝም። እሩት ራሱ ለምን እንዴት እያለች ስታፋጥጠኝ ነበር። ይኸው አንተ ደግሞ በተራክ ጀመርክ። እና ቆይ ተራ ወሬ ነው። ልመንሽ አትመነኝ፣ ከፈለግክ እመነኝ። ይልቅማ እየደውላ ነበር ኧረ፣ ቢያንስ አንተ እንኳን ሄደህ ጠይቃት። አንቺ እንደዚህ ሆነች እንዴት ጥዬሽ እሄዳለሁ? እኔ ምን ሆናለሁ ደግሞ? እኮ ሳሚ አለ። አሁን እንኳን ለሚደር አሰብኩኝ። ግን ሀሳቤን ከቀየርኩኝ አሳውቅሻለሁ። ጥላሃት ስትሄድ ሞታ የምታገኛት ነው አይደል ሚመስል? እህቴ፣ በእናትሽ እንዳትጀምሪ። አሁን ወጥቼ ልመለስ ነው። የምትፈልጊው ነገር አለ? አመሰግናለሁ፣ ምንም አልፈልግም። ብቻ ጭቅጭቃችሁን ተውኝ። እኔ ለአንቺ ብዬ ነው። ስላሰብክልኝ አመሰግናለሁ። እና ያሩትን ነገር ማለትቴ ትምህርቷን ልጨርስ ነው መሰለኝ። ጠይቃትና የሆነ ነገር እናድርግላት። ቤትም ከሆነ የሆነ ነገር እናዘጋጅላት። እንዴ ታናሽ እህታችን ስትመረቅ ማዝማንድ ይሉሽ። አንቺ ባታስቢ ራሱ እኔ አዘጋጅላታለሁ። ግን እኔን ተመልከተኝ። እንደዚህ ሆኜ ላስመርቃት እንኳን መሄድ አልችልም። እህቴ ይሻልሻል፣ እመኝ። እንደዚህ አትከፊ፣ አትዘኝሽ። ተስፋ አደርጋለሁ። ግን ምንም እንዳይጎልባት እሺ፣ ጠይቃት። አታስቢ፣ እኛ እያለን ምንም አይጎልባትም። እኔ የምልሽ ወደ ሳሎን ሄድ ትፈልጋለሽ? አይ ደክሞኛል፣ ትንሽ ማረፍ እፈልጋለሁ። በቃ እንደዛ ከሆነ ተኝ። እና አትደግፈኝም? በናትሽ ከሆኑ ከቀልቤ ጋር አላለሁ። ይቅርታ አድርጊልኝ። ሌላ ስምትፈልጊ ነገር? አይ፣ ምንም የለም። በቃ እረፍት አድርግሽ። እንደዚህ ካልሆነ ውሃ ቀጠነ እያላችሁ መሄጃ መቀመጫ ነው የምታሳጡ። ሂዊ ቤተሰቦች ደብረ ዘይት አካባቢ አሉ እንደተባለ ሰማሁ። አዎ አሉ። እና ከሚኖሩበት አካባቢ ሌላ የሰሙት ነገር አለ? ይህንም ብቻ ነው የነገሩኝ ግን ቢሆንም እኔ የማላቃቸውን ቤተሰቦቼን የመፈለግ ምንም አይነት ፍላጎት የለኝም። አሁን ላይ ሀሳቤ ልጄና ልጄ ብቻ ናት። እንዴ ሂዊ፣ ቤተሰቦችሽንማ የግድ ፈልገሽ ማግኘት አለብሽ። አዎ፣ ግን እስኪ፣ ኑሮዬን እኔ በዚህ ሁሉ ችግር መሀል ቤተሰብ ፍለጋ ምናምን እያልኩኝ ያለብኝ ጭንቀት ላይ ሌላ ጭንቀት አልጨምርም። ካልሽ እሺ፣ ግን እኔ እንዳገዝሽ የምትፈልጊው ነገር ካለ አለውኝ። እሺ፣ አውቃለሁ። እዚህ ቤተሰብ ውስጥ ከሳሚ ውጪ ሁላችሁም ለእኔ መልካም ሰዎች ናቸው። ከሳሚ ውጭ ነው ያልሺው? ለማንኛውም እሱን እንተው እና ልመረቅ እንደሆነ ሰማሽ አይደል? ኧረ አልሰማው ወይኔ ልትመረቂ ነው? እንኳን ደስ ያለሽ። እሺ የእኔ ቆንጆ አመሰግናለሁ። እና ለምን ስራ አካል ያሽ ወጣ ብለን አንመጣም? ወዴት ነው የምንወጣው? አረ ብዙ ማንርቅም ለመመረቂያ የሜካፕ ለማመድ ፈልግ ይሻዱ አለቀብኝ። እሱን ገዝተን እንምጣ በዛውም ደግሞ እያወራን ለእኔም ላንቺም አንዳንድ ነገሮችን እንገዛለን። ግን ቤት ውስጥ ማንም ሰው ሳይኖር ሳሩን እንዴት ነው ብቻዋን ትተናት ተናት የምንወጣው አሁን ዳዊት ደውሎልኝ ነበር እየመጣ ነው። እሺ እሱ ከመጣማ ምንም ችግር የለውም። የኔ ቆንጆ እንኳን ደስ ያለሽ። እሺ በጣም አስተዋይ ሴት ነሽ። በዚህ እድሜሽ መልካምነት፣ ማስተዋል ብቻ ከልብሽ ሰው ነሽ። ውይ ውይ አድናቆት አልወድም። ትክክለኛ ሰዎች ጭብጨባ አይወዱም። ግን ለሰሩ ስራ ደግሞ መመስገን አለበት ካልሽ እሺ። ግን ምን ብያምናለው መሰለሽ ሁሉም ሰው ሲወለድ መጥፎ አልነበረም፣ ግን ሰው ነበር። ሰው ደግሞ በመልካም ነው የሚመስለው። ሰዎች አሁን ያላቸውን ባህሪ ራሳቸው ያመጡት ነው። ለዛም ነው ሰዎች መልካም ሲሆኑ መሞገስ አለባቸው ብዬ ማላም ነው። ግን አብዛኛውም ሰው መልካም ስላልሆነ መጥፎ ለመሆንን ለመድ ነው፣ እና ጥሩ ሰው ስናይ ሰርፕራይዝ እንሆናለን። ግን ሰርፕራይዝ መሆን የነበረብን በመጥፎ ሰዎች ነበር። በትክክል እኔም እንደዛ ነው ማስበው። ጥሩ እና ይሄ ሰውኛ ባህሪ ስለሆነ ብዙም አትገራሚ ብዬ ነው። እሺ ያስተዋይ ለማንኛውም ዳዊት እስከሚመጣ ድረስ ሳሩን ንም የሚያስፈልጋት ነገር ካለ ልጠይቃት። እሺ፣ ግን ምንም ብትልሽ ዝም በያት፣ ከእሷ ጋር ክፉ ደግ እንዳትነጋገሪ። እረ እኔ እብድ ስሙኛል እንዴ? ከእሷ ጋር እመጣለሁ፣ አታስቢ። ምንም ብትለኝ ምንም አልናገራትም። እሺ ባክሽ፣ የእኛ ሰው አክባሪ። ቆይ ቅድም ግን ሳሮን ፊት እንዴት እንዴት ነው የሚያደርግሽ? ደግሞስ ምን አስበሽ ነው? ቆይ አይሳም፣ እዚህ ዓለም ላይ ምንም ጥቅም የሌለው ሰው ቢኖር አንተ ነክ። ይቅርታ አለቃሉ፣ ግን እንደዛ ነው የሚሰማኝ። እኔ ደግሞ እዚህ ዓለም ላይ ምንም ጥቅም የሌለሽ ሰው አንቺ ትመስኛለሽ። እንዲሁም አንዳንዴ ዝም ብዬ ሳይሽ ጥንቸል ትመስኛለሽ። መቼም ጠቃሚ ካለመሆን ጥንቸል መሆን በስንት ጣዕሙ። ጥንቸል ከመሆን ጠቃሚ አለመሆን አይሻልም ብለሽ ነው? ጥንቸል እኮ በየሰው ማሳ የገባች አንዴ ካሮቱን አንዴ ድንቹን እያለች ትጀምራለች አንዱን አጨረስም። አንቺም ደሷነሽ የሆነ ነገር ትጀምሪያለሽ፣ ግን አንድም ቀን ስጨርሻችሽ አላቅም። በለው አገላለጽ የምር ልክ ባትሆንም አያያዝ ግን ጥናት እንደጀመርክ ያስታውቃል። እስቲ ጨብጠኝ በእናት ቀረባ። ይህን የመሰለ የተባረከ ሜካፕ የሚሰራች ዱቄት መቀባት አትይም እንዴ? ዱቄት ማለቱ ስላሳፈራቸው እንደ ሜካፕ ብላችሁ ስም ያወጣችሁለት። በነገር ላይ ወንዶችንም ሜካፕ እንሰራለን አንተ ያው ትንሽ ማገዶ ትፈጅ ያለ ግን ያው እኔ ጎበዝ ስለሆንኩኝ እሰራ እችላለሁ። እሱ ነበር የቀረሽ ቀበጥ። ለምን ግን ሳሎን አትሆኝም? ማለቴ እዚህ ብቻሽን ከምትሆኝ ብዬ ነው። ተንከሲስ ያዘንሽ ትመስያለሽ። ለይሽ አልፈልግም ወይ ካልሆነ መነጽር ልጠቀም እንዴ? ሳስበው ከአይኔ ጋር ጸባለሽ አሁንማ ቀልጅብኝ ጉልበት ከአንቺ ጋር ነው ያለው። ኧረ አይባልም። ጉልበት እኮ ልንሰራበት እንጂ ልንደባደብበት አይደለም የተሰጠን። ተይ እባክሽ። ለምን አትወጭልኝም? እወጣለሁ ግን ብዙ አትበሳጭ። ቶሎ መነሳት አለብሽ። ኧረ ድፍረት ምን ለማ ልትፈልገሽ ነው አንቺ? መሄዴ ነው። ወይኔ ሳሩን እሩቴ ጨርሻለሁ። እንሂዳ እሺ እንሂድ። ወዴት ነው? ሞቶ ወደሌለበት መቼ ሳሮንን ለአንተ ነው አደራተ የምንሄደው። አደራ ሩት ወዴት ነው የምትሄዱት? ረተፋታ እንዲ እንደ ህፃን ልጅ አብሬያችሁ ካልሄድኩ። ለነገሩ ለምን ገደል አገቡ? ምን ምን አገበል። ቻው ሳሚ። ይልቅ ስንመጣ ምን ይዘን ልንምጣ? ኢሊፖፕ ወይስ ብስኩት? ገልቱ የሰው ከንቱ እናቴ ቆንጆ ዛሬ ደግሞ ምን ፈልገሽ ነው በዚህ ማታ የመጣሽው? ቆይ፣ አንቺ ምን ልሁን ነው የምትዩ? ስልክሽን እኮ ያልሺው ሲደወል ልታነሽ አሊያም ደግሞ መልሰሽ ልደዊ ነው። ቆይ ቆይ፣ አንቺ እንዴት እንዴት ነው የሚያደርግሽ ነው ወይስ ሞናኒ ዛሆንሽ መስሎሽ ነው። ስሚ፣ ለነገሩ አንቺ ምን ታደርጊ። እኔ እኔ እኮ ጥፋተኛው። ቆንጆ ቆንጆ ብዬ እንዲ ጥጋብ ልብሽ እንፍት እንዲ ላይ ያደረግኩት። ስሚ እኔ ሰላም፣ ላንቺ አዝኜልሽ ነው እንጂ ያካፈልኩሽ ው ይሄ ስም ብቸኛዋ የሚገባ ሴት እኔ ነኝ። እሺ፣ ይቅርታ ሰላምዬ፣ ስልኬን እኮ ቤት ጥየው ሂጅ ነው። በዛ ላይ ደግሞ ሳይለንት ነበረ እና ምን ነበር ማለቴ ለምፈልገሽ ይህን ነው። በልሜ ዳዊት ላይ ስታድርጊበት አይቼሻለሁ። ደግሞ ከማን ጋር ቢሆን ጥሩ ነው ከዛ ዛላው መና ጋር ከሚባል። አንቺ ከሱ ጋር ሆነሽ ዳዊትን ትከጂዋለሽ? ምን ዛላው መና ደግሞ ስም ነው? አዎ ይገርምሻል። ልጁ ከስልክ እንጨት ነው የሚበልጠው ቁመቱ። ለዛ ነው ዛላው መና የተባለው። አንቺ ግን ካልጠፋ ሰው ዛላው መናውን ትመርጫልሽ? እንደው መሳም እንኳን ብትፈልጊ እኮ በመሰላል ካልሆነ አትደርሽበትም። እና ቆይ መሰላል ይዤ እንድዞር ነው የምትፈልጊው? አረተ ዊታይ አንቺም እኮ ብለሽዋል። በህልምሽ ነው እና ወይስ አሁንም ከልምሽ አልነቃሽም? ይኸውልሽ የእኔ ህልም ጠብ አትልም። አንቺ ግን በዳዊት ላይ ያኔ የመሰለ ሸበላ ልጅ ላይ በእውነት ግፈኛ ነሽ። አንቺ ግፈኛ ነሽ! ከዳዊት ጋር ኮ ምንም ነገር የላቸው። ወይኔ ጉዴ፣ አታያትም? እንደገና ዳዊት ሲባልኮ ልጅቷ እንደ ሮኬት ኮ ነው የምትተኩሰው። ሰላም፣ አሁን በዚህ ልሳቅ ስላልቅስ። በኋላ አልነገረችኝም እንዳትኝ። ሁለተኛ ከዛ ከዛላው መና ከሚባል ሰውዬ ጋር ባገኝሽ እግርሽን አንችንም እሱንም ሰባብሬ ዶሮ ጠባቂ ነው የማደርጋችሁ። ለነገሩ ለሱ እንኳን ሁለታ ነው ሙሉለት። ይሄ በር የማያስገባ ቁመቱን እኮ ነው ማስተካከልለት። አይ ሰላም፣ በቃ ቁም ነገር የለሽም አይደለ? ስራ ፍት ቆይሻውን ከዚህ በላይ ቁም ነገር አለ? እኔ እኮ ለሷ ብዬ ነው እንድትጠነቀቅ ነው። አንቺማ እኮ ልክ ነሽ። ተያት፣ እኔ እነግራታለሁ። አንቺ ግን እንዳትጨነቂ። አዎ፣ ንገረት። ደግሞ እኮ ቀድሜ የወደፊቷን ስለነገርኳት ልታመሰግኔ ነው የሚገባው። ለነገሩ ይሄን ቡኒ ዝብቴው ቀንቼ ባት እኮ ሊመስላት ይችላል። ብታዩ እኮ ለባስኬትቦል ተጫዋችነት እንኳን እኮ አይሆንም ተብሏል ከመርዘሙ የተነሳ ይገርማል። ያን ያህል ረጅም ነው ማለት ነው። ታዲያ ከእሱ ልጠብቃት በሞከርኩ እኔ ላይ መልክ ትሰራለች። ነገርያት። እንደውም ሰውዬው ፕሌን ገይቶት ነው የሚመጡ። አሁን ምን ተብሎ ነው የሚለቀሱው? እሺ ሴቶች እንዴ ናችሁ? ለምርቃት የሚሆን አንዳንድ ነገሮችን ገዝተን መጣን። በጣም ደስ ይላል። ለኔም ገዝታልኛለች። በጣም አመሰግናለሁ። እሺ ችግር የለውም። ሂዊ አሁን ለብሰን ሹም ነው። አውስቲ እንዴ እሱንም ወይ ምርቃትሽ ቀን ነው ለብሽ። የምትም ምን አለበት ሂዊ። ደግሞ ከፈለግሽ አንቺ ልበሽና አሳየው። እሺ በቃ ሁለታችንም እንልበስና ለወንድሜ እናሳየው። እ እ ወንድሜ አላማረብንም። ስሚ ሂዊ፣ አንቺ እንደዚህ ቆንጆ ነሽ እኔ አላማረብኝም ማለት ነው። አንቺ ኮከቧ፣ እሷ ደግሞ ጨረቃዋለች። ይሄማ ፌር አይደለም። ዝም ብሎ አንቺ ነሽ ጨረቃዋለሽ። የምሬን የምር ሂዊ፣ በጣም ነው ያማረብሽ። ሁሌ እንደዚህ ዝም ብዬሽ። እሺ ጎሽ የቀረው እዚህ ቤት ፋሽን ሾው ነበረ እሱንም ጀመራችሁት እህቴ አየሻችኋል እንዴት እንዳማረባቸው በተለይ ህዊ ያአትስቲ ህቴ ልዕልት እኮ ነው የምትመስላው አንቺ ስራ የለሽም እና ነው እዚህ የምትገለፈጪው የምትፈልጊው ነገር አለ ባይኖር እንኳን ቦታሽ ኪችን ነው እሺ ያላቅምሽ ትንጠራል አንድ ቀን እንኳን ትንሽ ግብር ብታሳያት ምን አለበት የምትመረቂበት ጊዜ ደርሷል አይደል አዎ አንድ ሳምንት ነው የቀረው የሚጠራው የሰው ቁጥር ሊታወቅና ኬተሪንግ እንድናዝ። አይ እኔ ምንም አይነት ድግስ አልፈልግም። ግን እህቴ ለሀሳብሽ አመሰግናለሁ። ለምን አትፈልጊም? አንቺ ባፈልጊ እንኳን እኛ እናደርገዋለን አደል? ዳዊት፣ ካልፈልግሽ ብዙ አትጫኛ። እንዴ የእኛ ቤተሰብ ተመርቆ ድግስ ሳይደገስ ቀርቶ ያውቃል? አረ ይህ ማለ ክብራችንም አይመጥንም። ክብር ማለት ድግስ መደገስ አይደለም፣ ለሰዎች ክብር መስጠት ነው። አሁን ህይወትን ስለተናገርኩ አትተናደሽ። ነው አይደል? አዎ የምታደርጊውን ነገር አቁሜ እኔ ከአይምሮ የበላይ የሆነ ነው ደሁ ምን ማየት ድግስ አልፈልግም። እሺ አንቺ ከደረግሽ መቼም መመለሻ የለሽም። እኔ ከእናንተ ጋር ኬክ ከቆረስኩኝ ይበቃኛል። ይህን ያህል የተካበደ ድግስ አልፈልግም። አንዳንድ ነገሮች የምትገዥበትን ገንዘብ እልክልሻለሁ። ይኸው ገዛውኝ እኮ ይሄ በቂ ነው እንዴ። እና ይሄ መመረቅ ሆነ፣ ይሄ እኔ ምርጫ ነው። እኔ የተካበደ ነገር አሉድም፣ ቀለል ያለ ነገር ነው። ወንድሜ ታስታውሳለህ፣ እኔ ስመረቅ ለቀሚሴ ብቻ የወጣውትን ገንዘብ አስታውሳለሁ። በጣም ትልቅ ድግስ ነበር። አየሽ እኛ ቤት እንደዚህ ነው የተለመደው። እሷን ምርጫ ማክበር አለብን። ዋናው ክላሷን መጨረሷ ነው አ ልክ ነህ። ሰው ራሱ ሰርቶ ባመጣው ገንዘብ ነው መኩራትም መሞላቀቅም ያለበት። እንዴ የኔ ማለት እኮ ያንቺ ነው። የኔ ቆንጆ አውቃለሁ፣ ግን አያስፈልግም። የምትፈልጊው ነገር ካለ አለ ብለሽ ጠይቂ። የኔ ውድ አንተን የመሰለ ወንድም ስላለኝ ደስተኛ እንዴ። እኔስ እርስ በርስ ትሞጋገሳላችሁ እንዴ። አንቺንም እኮ ይጨምራለኝ። ታላቂያት ይሻላል። እኔ ልግባ በቃ። ሳሚ ቆየ። ልጅን ጉዳይ ከምን አደረስክልኝ? እስካሁን ምንም አዲስ ነገር የለም። ሳገኝ ግን ነግርሻለሁ። እስከ መቼ ልታገስ? አመት፣ ሁለት አመት፣ ወር? ወይም አይሆን ከሆነ ንገረኝና ቁርጤን አውቄ ልቀመጥ። ትንሽ ታገሽ። በሙሉ አቅሜ እየፈለግኩት ነው። ሁሌ ባዶ ተስፋ። ሳሚ እስኪ ተመልከተኝ። አላሳዝነ ምንም ነገር የሌለኝ እኮ ከንቱ ሰው ነኝ። አሁን እኔ ብቻ ሳልሆን ሩትም እየፈለገቻት ነው። አንድ ቀን ደግሞ በተመሳሳይ ቦታ ተገናኝተናል። እውነትህን ነው የኔ ውድ በጣም መልካም ልጅ ናት እኮ እና እሷ መረጃ አላት ማለት ነው። አላውቅም ታግሽኝ፣ እኔ የምችለው ሁሉ እያረግኩ ነው። አንቺ ደግሞ ሚስጥር መጠበቅ አለብሽ። ቆይ ግን ሚስጥር እንዲሆን ለምንፈለግ? ምክንያቱም ሁሉም ይገቡበትና ይሄ ነገር ይበላሻል። እመኝ ወንጀለኛው እዚህ ውስጥ ነው ያለው። እሱን ማን? ሁሌ እንደተናገርኩት ነው ሰሚያጥቼ ነው እንጂ ማረጋገጥ እስካልቻልሽ ድረስ አሁንም ይሰማሻል። ይህንን ነገር ማን እንዳደረገው ታውቃለ አይደለ? ቆይ ለምንድነው ማትነግረኝ ሂዊ? ተይ እንጂ፣ የነገርኩሽ ይሄ ባዶ ጥርጣሬ ነው። ይሁን እ ይህንንስ ቢሆን ማን አየበት። እና ሳሚ እማክዘ ነገር አለ። አንቺ ለማንም ባለመናገር እና አፍሽን በመዝጋት ብቻ ተባበሪ። እሺ፣ ልጄን አግኝታት እንደነበረ ለማንም አልናገርም። ግን ደግሞ አንተም ልጄን ቶሎ አምጣልኝ። እሺ፣ አትጨነቂ። እኔ የገቡበት ገብቼ አመጣልሻለሁ። አመሰግናለሁ። እሺ።